ሰላም፣ ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ወሲባዊ ድክመትን የሚያስወግዱ ምግቦችን እንደዚሁም አንዳንድ ነገሮችን ይሆናል። በነገራችን ላይ ዛሬ ይህን ሀሳብ ማንሳት የወደድኩት በተደጋጋሚ የምጠይቁኝ ጥያቄዎች እና አሁን ላይ በርካቶች በተለይ ወንዶች ላይ እየተስተዋሉ ያሉ ከዚህ ከግንኙነት ድክመት ጋር ተያይዞ ያሉ ነገሮች ስላሉ ነው። በጣም በርካታ ወጣቶች በድክመት ትዳርን እስከ ማጣት ግንኙነት ላይ ከተቃራኒ ጾታ ጋር አስካለ መጣጣም የሚያደርሱ ሁኔታዎች ውስጥ ይገባሉ። በዚህ የተነሳ ማህበራዊ በርካታ ችግሮች እየተፈጠረባቸው ይገኛል። ስለዚህ እንዴት አድርጋችሁ እነዚህ ከግንኙነት ጋር ያሉ ድክመቶችን ይሄ አኗኗርን በማስተካከል አመጋገባችሁን በማስተካከል መቅረፍ እንደምትችሉ በተለይ ወደ አስር የሚደርሱ ከዚህ ከግንኙነት ድክመት ጋር ተያይዞ እገዛ የሚያደርጉላችሁን ጠንካራ የሚያደርጓችሁን ምግቦች እነግራችኋለሁ። አብራችሁ ቆዩ እንቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር እያረጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። በነገራችን ላይ እነዚህ አሁንም ነገራችሁ ምግቦች እንዴት ነው ግንኙነት ላይ ያሉ ችግሮችን የሚቀርፉት የሚለውን ስንመለከት አንደኛው ነገር ምንድን ነው ጤናማ ያኗኗር ዘይቤ እንዲኖራችሁ ያደርጋል። ለምሳሌ ጤናማ ያኗኗር ዘይቤ ስንል ይሄ ጭንቀት ስትረስ እንዲቀንስላችሁ ያደርጋል። ግንኙነት ላይ ከሚያደክሙ ነገሮች አንዱ ይሄ ከስነ ልቦና ጋር የተያያዙ ጉዳዮች ናቸው። ከፍተኛ ጭንቀት ካለባችሁ፣ ውጥረት ካለባችሁ ይሄ ጫና ያሳድራል። ታዲያ እነዚህ ምግቦች ለአይምሮ ሰላም ይሰጣሉ። ይሄ ጭንቀት ስትረስን በከፍተኛ ሁኔታ ይቀንሳሉ። እሱ ብቻ ሳይሆን ክብደት መጨመር ካለ ይሄ ውፍረት፣ ቦርጭ እንደዚህ አይነት ነገሮች ካሉም ግንኙነት ላይ ያደክማሉ። ይሄ የተስተካከለ አቋም እንዲኖራችሁ ክብደታችሁ ቦዲማስ ኢንዴክስ ሊያግዛቸው የተስተካከለ እንዲሆን ያግዛሉ። እሱ ብቻ ሳይሆን የኮሌስትሮል መጠን መጨመርም ካለ ያንንም ለመቀነስና ለማስተካከል ይሄ የፋት ክምችት ሰውነት ላይ ካለ ለማስወገድ ይረዳል። የስትረስ ሆርሞን መጨመር ካለ ይቀንሳል። ታዲያ እነዚህ ነገሮች ሲስተካከሉ ተያይዞ የግንኙነት ድክመታችሁ ይቀረፋል ማለት ነው። እሱ ብቻ ሳይሆን ሌላው ምንድን ነው፣ የጡንቻ ድክመትንም ያስወግዳል። እንግዲህ አሁን ከላይ ያየናቸው ችግሮች ሳይኖሩ ነገር ግን የጡንቻ ድክመቶች መዛል ካሉ እነዛም ግንኙነት ሂደት ላይ ያደክማሉ። ስለዚህ ይሄ የጡንቻ ጥንካሬን የመጨመር ባህር ያላቸው የደም ዝውውራችንንም በከፍተኛ ሁኔታ ያስተካክላል። እንግዲህ ጤናማ የደም ዝውውር የማይኖር ከሆነ ከልብ ተነስቶ ብልት እስኪደርስ ድረስ ደማችሁ በጤናማ መንገድ የማይመጣ ከሆነ ይሄ ግንኙነት ላይ የሚፈጠሩ በርካታ ችግሮች ይኖራሉ። ስለዚህ ይሄ የደም ዝውውርን በማስተካከል ይሄን ችግር ለመቅረፍ ይረዳል። እሱ ብቻ ሳይሆን የሆርሞን ችግሮችንም ያስተካክላል። እንግዲህ ጤናማ የሆነ በቂ ሆርሞን ሰውነታችሁ ላይ እንዲኖር እገዛ ያደርጋሉ። እነዚህ ከላይ ያየናቸው ነገሮች ሁሉ ሲቀረፉ የግንኙነት ህይወታችሁም አብሮ ይሻሻላል ማለት ነው። ታዲያ እነዚህ እነዚህ ምግቦች ምንድን ናቸው ወደሚለው ወደ ምግቦቹ እንግባ። በአንደኛ ደረጃ የምናየው ኦትስ ወይንም አጃ ነው። እንግዲህ አጃ ለወንዶችም ለሴቶችም ከግንኙነት ጋር ተያይዞ ትልቅ ጥቅም አለው። አንደኛውና ዋነኛው ጤናማ የደም ዝውውር እንዲኖራችሁ እገዛ ያደርጋል። የወንዶች ደግሞ ያለመቆም ችግር ካለ ይህንንም የማስተካከል ሁኔታ አለው። ሴቶች ላይ ደግሞ የግንኙነት ተነሳሽነት በከፍተኛ ሁኔታ እንዲጨምር ያደርጋል። ስለዚህ ኦትስ ወይንም አጃን ብትመገቡ እመክራለሁ። ሌላው ነጭ ሽንኩርት እንግዲህ፣ ነጭ ሽንኩርት በተለይ ሁለት ጠቀሜታ አለው። አንደኛ የግንኙነት ፍላጎትን ይጨምራል። አንዳንድ ጊዜ በተለይ ብዙዎች ላይ ከሚፈጠሩ ችግሮች አንዱ ሲጀመር የግንኙነት ፍላጎት አለመኖር ነው። አንዳንዴ ፍላጎት ኖሯችሁ መድከም ይኖራል። ነገር ግን ፍላጎት ሲጀመር አለመኖር ካለ ነጭ ሽንኩርትን በተለያዩ መንገዶች መመገብ በጣም ጤናማ መፍትሄ ነው። ለወንዶችም ለሴቶችም የግንኙነት ፍላጎታችሁ እንዲጨምር ያደርጋል። እሱ ብቻ ሳይሆን ለልብ ጤናም ይረዳል። እንዳልኳችሁ ቅድም የደም ዝውውር ላይ ችግር ካለ አንዱ ጫና እሱ ነው። ስለዚህ ከልብ ተነስቶ ደም ለሰውነታችሁ በበቂ ሁኔታ እንዲዳረስ ነጭ ሽንኩርት ይሄ የልብ ጤናን የማሻሻል አቅም ስላለው እሱን ብትጠቀመው እመክራለሁ። ሌላው ለውዝ ነው። ለውዝ አንደኛ ነገር ለውዝ ላይ መናገር ምፈልገው ይሄ የታሸጉ የተጨመቁ ለውዞችን ባትጠቀሙ

ጥሬ ለውዝ ገዝታችሁ ቤታችሁ ቆልታችሁ ተመገቡ። ጥሬ ይሄ፣ ያልታሸጉ በፋብሪካ ያልተመረቱ ለውዞችን ተጠቀሙ። ይሄ ሁለት ስራ ይሰራላችኋል። አንደኛ፣ የግንኙነት ፍላጎትን በከፍተኛ ሁኔታ ያሻሽላል። ሁለተኛ፣ የደም ዝውውርን በከፍተኛ ሁኔታ ይጨምራል። ስለዚህ ይሄ ግንኙነት ላይ እገዛን ያደርጋል። ለውዝ እንደዚህ መጠቀም ትችላላችሁ። ሌላው ስኳር ድንች ነው። ስኳር ድንች ዋነኛው ጠቀሜታው ምንድን ነው? በዚህ በስኳር ድንች ውስጥ ናይትሬት እናገኛለን። ይሄ ስኳር ድንች ውስጥ የምናገኘው ናይትሬት በተለይ በተለይ የደም ዝውውርን በከፍተኛ ሁኔታ የመጨመር የማሻሻል ባህሪ ያለው ግንኙነት ላይ ለረጅም ደቂቃ ወንዶች እንድትቆዩ የማድረግ ስራን ይሰራልና ስኳር ድንች ብትመገቡ እመክራለሁ። ሌላው ስፒናች ነው። ስፒናች አንድ ትልቅ ጥቅሙ ምንድን ነው? ለጡንቻ ጥንካሬ ይሰጣል። ግንኙነት ላይ ቶሎ እንዳትደክሙ፣ ጠንካራ ሆናችሁ ረጅም ደቂቃ እንድትቆዩ፣ ይሄ ብርታትን ለጡንቻ ጥንካሬን የመስጠት ባህሪ ስላለው ስፒናች ብትጠቀመው እመክራለሁ። ሌላው አቮካዶ ነው። አቮካዶ በተለይ እንግዲህ ቫይታሚን ቢ እናገኝበታለን። ይሄ ለነርቭ ለልብ ላይምሮ ትልቅ ስራን ይሰራል። አንደኛ ነገር ጭንቀት ካለ ይሄ ውጥረት ካለ እሱን እንድትቀንሱበት ይረዳችኋል። ከዛ ደግሞ ጤናማ ነርቮች እንዲኖራችሁ ያደርጋል። ነርቮቻችሁ ጤናማ ሲሆኑ፣ የግንኙነት አቅማችሁን በዛው ልክ ይሻሻላል። ስለዚህ አቮካዶን ብትመገቡ መልካም ነው። ሌላው ፎሶሊያ ነው ምነግራችሁ። በነገራችን ላይ ፎሶሊያ፣ አንደኛው ነገር ቫይታሚን ቢ ስለምናገኝበት ነው የመረጥኩት። ፎሶሊያ ውስጥ ያለው ቫይታሚን ቢ ለደም ዝውውራችሁ በጣም ተመራጭ ነው። ለልብ ጤንነት በአጠቃላይ እጅግ በጣም ትልቅ እገዛን ያደርጋል። ልባችሁ በበቂ ሁኔታ ስራውን እንዲሰራ ደም በበቂ ሁኔታ ለሰውነት እንዲያሰራጭ በማድረግ ግንኙነት ላይ በቂ ደም እንድታገኙ በማድረግ ይሄ የዚህ የግንኙነት ድክመትን ያሻሽላል። ስለዚህ ፈሶሊያ ብትመገቡ መልካም ነው። ሌላኛውና ዋነኛው ደግሞ ዳርክ ቸኮሌት ነው። ዳርክ ቸኮሌት በተለይ አንድ ትልቅ ነገር ማነሳው ምንድን ነው? የዳርክ ቸኮሌትን ስትወስዱ ስትራስ ሆርሞን ይቀንሳል ሰውነታችሁ ላይ፣ በአይምሮ ዘና እንድትሉ ያደርጋል ጭንቀት ውጥረት ከሰውነት ላይ ሲቀንስ የግንኙነት ተነሳሽነታችሁም ይጨምራል። ግንኙነት ላይ የሚኖራቸው አክቲቪቲም በዛው ልክ ከፍ ያለ ይሆናል እና በተለይ ከስነ አእምሮ ጋር ተያይዞ ትልቅ እገዛን ዳርክ ቸኮሌት ያደርጋል። የካካዋ መጠኑ ከፍ ያለ ቢያንስ ከሰማኒያ ፐርሰንት በላይ ካካዋ ያለው ዳርክ ቸኮሌት ብትመገቡ መልካም ነው ማለት ነው። ሌላው ዱባ ነው የምንመለከተው። በነገራችን ላይ ዱባ አንደኛ ማግኒዥየም አለው፣ ሁለተኛው ዚንክ አለው። በተለይ ይሄ ዱባ ውስጥ የምናገኛቸው ማግኒዥየም እና ዚንክ ለወንዶች በጣም ትልቅ እገዛን ያደርጋል። ጤናማ ሆርሞን ሰውነታችሁ ላይ እንዲመነጭ ያደርጋል። ከግንኙነት ጋር ተያይዞ ትልቅ እገዛን ያደርጋል። በመጨረሻ የምናየው ይሄ ተልባ ሱፍ እንደዚህ አይነት ምግቦችን ነው። በተለይ ተልባና ሱፍ ፕሮቲንና ፋይበር እናገኝበታለን። ይሄ አቅም እንዲኖራችሁ ያደርጋል። ጥንካሬ እንዲኖራችሁ ያደርጋል። ይሄ ቶሎ ሰውነታችሁ እንዳይዝል፣ እንዳይደክም የማድረግ ይሄ ከአቅም ጋር ተያይዞ እንደ ተልባ እንደ ሱፍ ያሉ ምግቦች እገዛን ያደርጋሉ። በአጠቃላይ እነዚህን ጤናማ ምግቦች በአመጋገባችሁ ስር እያካተታችሁ ብትመግ ገቡ የግንኙነት አቅማችሁ ከፍ ይላል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎች አጋሯቸው። ለቤት አዲስ የሆናችሁም ቻናልን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ